የአብረሽና የሩታ ነገር እኔ በጣም እግር እየገባኝ ነው። እውነት ሩታም አትሸነፍም፣ አብረሽም አልሸነፍም። አብረሽ ሄዳለው፣ ሩታ ሄዳለው። ወዴት ነው የምትሄዱት? እናንተ ማለት ነው። ቆይ እስቲ ቤተሰብ ወዴት ነው የሚሄዱት? ኑሯችሁ የት ነው? ቤታችሁ የት ነው? እንዴ። ሲቀጥል አብርሽ፣ እኔ አትሂድ፣ ታስፈልገኛለህ ከለችህ። ተረጋግተህ ነገሮችን ፈተህ ከሩታ ጋር ተስማምተህ መሄድ ማለት ነው። እዚህ ጋር ሩታን ጥለህ፣ ከሩታ ጋር ጭቅጭቅ ፈጥረህ፣ እዛ ያለው ነገር አስተካክለህ ጨርሰህ እንበል ለምሳሌ ነገሮችን አስተካከል ካሳመርክ ማለት ነው ግን ሩታ የሌለችበት ነገር ሩታ ደስተኛ ያልሆነችበት ነገር ምን ያረግልሃል መጀመሪያ የቤትህን ነገር አስተካክል ሲቀጥል ደግሞ ሩታ አንቺ ትዳርሽን አጥብቀሽ ያዢ ምክንያቱም የመጣልሽ የተላከልሽ ነገር ማመን የለብሽም እናንተ ማለት ነው ሁለታችሁ የሚገላችሁ ገደል የሚያስገባችሁ ይህ የዋህነታችሁ ነው ሰውን ሁልጊዜ እንዳመናችሁ ነው ሰው ያላችሁ ነገር እኔ እንጃ እኛ የምንላችሁ ነገር ለምንድን ነው የማሰሙት ግን አንዳንዴ እኛንም ስሙን እውነት ይጠቅማችሁ ተመልሷል ማለት ነው። በቃ ወደ ራሳችሁ ተመለሱ። እስቲ ከካሜራ ራቁ ለትንሽ ጊዜ ማለት ነው። ለራሳችሁ ቦታ ስጡ፣ ለትዳራችሁ ቦታ ስጡ፣ ለልጃችሁ ቦታ ስጡ፣ እንደ ለቤተሰባችሁ ለወዴንሷችሁ ቦታ ስጡ። እስቲ ትንሽ ማለት ነው። አረ በጣም ነው የሚደብረው እውነት። አንቺ ትባሽ፣ አንተ ትባስ። ምንድን ነው ደግሞ አብረሽ ሊድ ሊድ ሊድ ሊሄድ ነው፣ ሊሄድ ነው። የት ነው የምትሄደው? ቆይ እስቲ በቃ አልፈልግም ካለች፣ አትፈልግም ነው። አይም ደግሞ ከአንተ ጋር ሊት ካለች ይዛሀት ሂድ እንዴ፣ በቃ ለልጅ ካሰብ ክለሩታ ከተጨነቅ እቤትህን ቁጭ ብላ መብት ይንፍታ። ማንኛውም ነገር ሁለታችሁ ደስተኛ ስትሆኑበት ነው እንጂ የቡታጀራ ነገር አንዱ ደስተኛ ሆኖ አንዱ ደስተኛ ሳይሆን። እሺ፣ ፕሮግራሙን አዘጋጀህ እንበል ሁሉም ነገር ተስተካከላለችሁ ከዛዝ። ለማን ነው የምታዘጋጀው? ለሩት አይደለም? ደግሞ በማስገደድ አይደለም። እውነት አብርሽ አታስገድድ። ምክንያቱም ታ ከመጣች በኋላ ነገሩ ከሰማሽ በኋላ እኔ መልስ ሂድ ብትኝ አልሄድም። ይሄ ነገር ለራሳችሁ ለሁለታችሁ ነው እንጂ ለሩት ብቻ አይደለም። እና ሁለታችሁም በጣም ታጠፋላችሁ፣ ጥፋተኛ ናችሁ። ሩታም ደሞ በቃ እንደ በፊትሽ የዋህነት ሆነሽ አብርሽን አምነሽ ፈቅደሽ እስከዛሬ ደርሰሽ አሁን አምነሽ የገባሽበት ነገር በትንሽ ነገር አንተ አትሄድም። በቃ ቢሄድም እኮ ችግር የለውም አንድ ሰው ህሊናውን ከወቀሰ መልካም ከሆነ መልካም ነው። ደግሞ እየማለልሽ ነው አይደል? በቃ ስልክሽ ውስጥ ያለ ነገር ታይ፣ ያለ ውስጥሽ ያለብሽ ህመም፣ ከዚህ በፊት የተደረገ ነገር ካለ ግልጽ ተናግረሽ በቃ ለማንኛውም፣ ላረጋችሁት ነገር ግልጽ አውጡ፣ ድብብቁሽ ይቅርባችሁ። ተደብቆ ምናምን የሚቀር ነገር ምንም ነገር የለም። ነጌም ከነጌ ወዳ ገና ሌላ ስራ ይወጣባችኋል ማለት ነው። ስለዚህ እንደ እኔ ያለው ነገር ሁሉ ነገር ግልጽ አልጋችሁ ተነጋግራችሁ እራሳችሁ እንደዚህ ነገር ብናቀርብ ስለወዲሳችን ተነጋግረን ካልን ወዲህ በህይወታችን ምንም ነገር እንዳይፈጠር ብላችሁ ይቅርታ ጠይቃችሁ በቃ አለቀ። ምንም ነገር የሰው ልጅ ናችሁ ትሳሰታላችሁ። ግን ነገም ጭቅጭቅ፣ ዛሬም ጭቅጭቅ አይደብርም እንዴ እኔ መቼ ነው ትናንትና እኮ ነው የተጋባችሁት ሲቀጥል የልጅ እናት ልትሆኚ ነው አንቺ አንተ የልጅ አባት ልትሆን ነው እንዴ ልጅነት አለቀቃችሁም እንዴ ወይስ እናንተ ህጻን ልጅ ናችሁ አረኛን አታስጨንቁ፣ እናንተም ህይወታችሁ አትበጥብጡ። ደግሞ ሲቀጥል እኔ የሚደብረኝ ነገር ቢኖር በደንብ ነው የምታውቁት ማን እንደሚጠላችሁ፣ ማን እንደሚወዳችሁ። አብርሽና ሮታ አንድ ላይ ሆነ ማያዩት ሰዎች፣ በክሌላችሁ በጎናችሁ ያሉ ሰዎች ታውቃላችሁ። ግን ያንን እያወቀ ቀን በቀን እየወጣችሁ ለምንድን ነው ይህንን ነገር የምታደርጉት? እስቲ ወደ ራሳችሁ ተመለሱ፣ ጸሎታችሁን ይዛችሁ ድዋ አድርጉ። እንዲህ ፈተና በዛባችሁ። በእርግጣው የእናንተ ነገር አላልቅም ብለዋል። ነገር ግን እናንተም ለህይወት ያለበታችሁ ቦታ ስጡት። ለካሜራና ለስራ ለዩቱብ ቦታ እንደምትሰጡት እንደምትፈጥኑለት፣ ሁሉም ነገር ተቸግራችሁ እንዴት እንደምትሰሩት እስ ህይወታችሁ ራሱ ቦታ ስጡት። እውነቴ ነው። እኔ አይቻለሁ አይን በአይኔ አይቻለሁ። ለታምሌት እንዴት እንደምትንገበገቡ ማለት ነው። ይሄ ያምራል፣ ይሄ አያምርም እያላችሁ ማለት ነው። ስለዚህ ለህይወታችሁም እስቲ ይሄን ነገር ብናገር ያምርብኛል፣ ይሄን ያስጠላብኛል ብላችሁ ትንሽ ጊዜ ስጡት። እስቲ ሰው እናንተ ማንነታችሁ ይወቅ። እውነት ከሚዲያ እንኳን ቢያንስ ለአራት ቀን ለአምስት ቀን ጥፉ። ከዛም በኋላ ደግሞ ሰው ምን እንደሚያመጣ ታያላችሁ። በእናንተ ማይጠበቅ ነገር አታርጉ። ቤተሰብን አታሰድቡ፣ እና ራሳችሁን ትዳራችሁን አክብሩ። ሚስትም ለባሏ ማክበር አለባት፣ ባልም ደግሞ ለሚስቱ ማክበር አለባችሁ። ሁለታችሁ ማለት ነው። አንቺ ያልሸነፍ የሚባል ነገር የለም። በትዳር ውስጥ መቻቻል የሚባል ነገር አለ። ሩታ ስታጠፋ አብርሽ መቻል አለበት። አብርሽ ሲያጠፋ ደግሞ ሩታ መቻል አለበት። እና ወንድ ልጅ ነህ አብርሽ እያወክ ነው። እርግዝና ያነጫንጫል ብዙ ነገር እያልክ ነው። ስለዚህ ተረዳት። አቅፈህ አጠገብህ አስቀምጠህ የምትለህ ነገር እሺ ብለህ በትትና ተቀብለሃት ከዛ በኋላ ነገሩ ይደርሳል። ግን አንቺ ያቴጂ ምን ይሄዳለን እንዴ? እናንተ ገና አልተገረፋችሁም። እውነት መገረፍ አለባቸው። እኛ ሰለቸን። እውነት እኔ በጣም ነው እኔ እንጃ፣ ቀን ሙሉ እኔ ሳንሰላስ ስናየዋልኩት፣ ደህንነታቸውንም ብሰማ ሰላምም እንደሆኑ እንዳልሄዱም ብሰማ ነገር ግን ልቤ እየተጨነቀ ነበረ በአካካ